እንዳልኳችሁ ነገም፣ ከነጎደም እሰድባት አለው፣ እመታት አለው፣ እቆጣት አለው፣ እየፈለግኩት እላት አለው። ቢኮዝ ልጄ ዘጠኝ ወር አርግዤ ብቻዬን አራስ ቤት ሲከፋኝ ትራሴ ነክሼ ስፌቴ ሳይደርቅ ልጅ ማጠብ ምን ማለት እንደሆነ ሳላቅ የሚያጥብልኝ ሰው አጥቼ ተንበርክኪ አጥቢያት ብድግስን መነሳት አቅቶኝ ተደፍቼ ያለቀስኩበትን ጊዜ አስባለሁ። ስለዚህም እናንተ ስለ እኔ ልጅ ምንም ብታወሩ ምንም ብትናገሩ መብትም አልሰጣችሁም፣ ተናድጄም አልሰማችሁም። እኔ ልጄን ጡት ለማጥባት እኮ ቀና ማለት አቅቶኝ የሚያነሳኝ አጥቼ የነበርኩኝ እናት ነኝ፣ ልጅ ነበርኩኝ። አንቺ እናትሽ ልትሆን ትችላለች። ስደት ላይ እንደምትኖሪው አይነት አራስነት እኔም በሀገሬ ላይ ያሳለፍኩ ልጅ ነኝ። ስለዚህ እንዴት አባታችሁ ነው ስለ እኔ ልጅ ግማታም ውሻ፣ አህያ ግማታም ደደብዬ ብላት? አንቺ ስለ እኔ ልጅነት ነገኛ የምርሽን ነው በኮመንት እንደማውራት መሰለሽ እንደ እናትነት ልጅሽን ጥለሽ ወጥቶ እንደመሄድ መሰለሽ እንዴ? እናትነት እናትነትን አንድ ልጅ ብትሆን አደለም። የመጀመሪያ ልጄ ኬኳ፣ የመጀመሪያ ልጄ ኬኳ እንዳይን ብልህን የምሳሳላት የምንሰፈሰፍላት ልጅ አደለችም። ከዚህ በኋላ አምላክ ብሎ ከዛ በላይ ልጅ ቢሰጠኝ ራሱ መምታት ካለብኝ መትቼ መቅጣት ካለብኝ ቀጥቼ፣ መስደብ ካለብኝ ሰድቤ ነው የማሳድገው። ስለዚህ እኔ ስለማሳድጋት ልጄ ሰደብቻት መዳኔ ለማዋርዳት ጌቷ አዋርዳት ብላችሁ ደረታችሁን ስትሰቁ ስታዩ ታሳዝኑኛላችሁ። ዛሬ ላይ እኮ ኬኳ ደርሳ እኮ ነው እየሰደብኳት ያለሁት። እናንተ ዛሬ እኮ ትልቅ ልጁ ዳኮ ነው የምናገራት ትናንት እኮ አራስ ቤት ተኝቼ እኮ ብዙ ብዙ የማይነገሩ ነገሮችን ያሳለፍኩኝ እናት ነኝ። የምር ነው። በራሴ ሳዝን ሳለቅስ፣ ሕፃን ልጅ ገና ደም የሆነች ልጅ እኳ አልሰድባትም ነበር። አለ በራሴ ነበር ራሴ ነበር የምረግመው። ዛሬ ላይ መናገር ሰምታ ጆሮዋ ምስማ ጀምሮ፣ ሄ ውሻ፣ ሄ ገዛ፣ አርፈሽ ተቀመጪ። ዩቱብ ቁጭ ብዬ የሚሰራ እኮ ለልጄ ነው ለልጄ እኮ ነው ለእኔ መሰለሽ ያንን እኮ ነው። እናንተ አሁን በዚህ ደረጃ ስለ እናትነት የምታወሩ ሴቶች እናቶች ያንን ኬኳን ሰደበቻት ብላችሁ ስታወሩ፣ ኬኳን ተናገረች ብላችሁ ስትናገሩ፣ ታርጌታችሁ እና ፕላናችሁ ስታወሩ፣ ባይዘው ወይ እናገር ዳሚትን አይደለም እኔ እናገር ዳሚት ቢያወሩ ቢናገሩ እነሱን አይደለም አላችሁ። ግን በጣም ታዛቢ ያዩዋችሁ ሰዎች አላችሁ። እሷ ልጇን አብዙድ እያደረገች ስለሆነ ተባብረን ሪፖርት እናደርጋል። እውነት ኬት ለኬኳ አዝናችሁ እየነገርኳችሁ፣ እኔ ልጄን የማሳድገው በይቱ ነው ብዬ ደረቴ ነፍቼ እየነገርኳችሁ፣ እናንተ ግን ኬኳን ሰደበች ብላችሁ ተሰብስባችሁ ቁጭ ብላችሁ እያወራችሁ የኬኳን ጉሮሮ ለመዝጋት የምትፈልጉ ሰዎች ናችሁ። አዝናችሁ ነው ታዲያ አዝናችሁ ነው የምር። ኬኳስ አዝናችሁ ነው ነው? እውነት ሰውኛ ስሜት ኬኳን መናገሬ ኬኳን መቆጣቴ የምር ልባችሁ ተነክቶ ነው አይደለም። እንደዛ ብላችሁኮ እንዝጋው፣ እናዘጋባት ብላችሁ ብላችሁኮ እያወራችሁ አልነበረ ታዲያ? ክፉ ታደክፉ ነኝ ጨካኝ እኔ ነኝ። እናንተ ናችሁኮ ጨካኝ። እናንተ ስላላችሁ አይደለም። እግዚአብሔር ስላለኝ ሁሉም ይሆናል። እግዚአብሔር ስለፈቀደ ሁሉም ነገር ይሆናል። እናንተ ብላችሁ በኔ ህይወት ላይ በኔ ኑሮ ላይ ስልጣን የላችሁ። እግዚአብሔር መብት አይሰጣችሁ። ግን እንደው ግርም መሰላላችሁ የሚሆነው በነገራችን ላይ እንደው ግርም ብላችሁኝ አሁን እውነት አሁን አንዳንዴ የሚባል ነገር አለ አለኩ

አይ ልዩነታችን ያን ያህል ዘብና አትበይ ዘጠና ዶላር ከፍልኩ ብለሽ እ አትበይ ለልጅ ዘጠና ዶላር አይደለም። ከዛ በላይ የሚወጣ ኦኬ ለልጅ የምትኖሪው ለልጅሽ እስከሆነ ድረስ ለማለት ያክል ነው ያን ያህል ብር መውጣት ኑሮብኝ ሳይሆን ለልጄ ነው የምኖረው ለልጄ ነው የተቀመጥኩት ለልጄ ነው የምትፈልገውን ነው የሚሆንላትን በሙሉ ነው የማድረገው። ከዛ በፊት ወሬን ከመጀመሪ በፊት ቤተሰብ ቡና ልጄን ቁጭ አድርጌ ጥያት ማሬዳው ልጄ መጥፎ ልጅ እንዳትሆን ነው። ልጅን ይዞ ሰድቦ ማሳደግ፣ ቀጥቶ ማሳደግ ይቀላል። ልጅሽም ገና በአስራ ምናምን ዓመቷ ሸርሙጣ ትሆን ነበረ፣ ወንድ ትወዳለች ብሎ መመስከር ይቀላል። እስኪ ይንንገር አንቺ ነሽ አሁን ስለ እናት የምታወሩ? ስለ እናትነት አንቺ ነሽ ስለ እኔ ልጅ አያዝ የምትነግሪኝ? አንቺን የነካ አምላክ ነው አዋረዳት የምትዩ? እኔ እኮ ነገም ከነገ ወዲያ ልጅ እንሰድባታለን እንላት ማለት የምፈልገው እንውላት ነው ምላታል። ቢኮዝ ልጄ ናት፣ የማሳድጋት እኔ ነኝ ጥያት የመጣው ወይንም ደግሞ ብር ምሰራባት ልጅ አይደለች በነገራችን ላይ ተጠንቅቄላት ታስቼላት ሰዎች በሙሉ አይናቸው እንዳያየዋት ሸፍኛት የማታድጋት ጊዜ ናት። ሶ አታፍሪ መሆንሽ ስለሌለኝ ስታወሪው አንቺም እናት ተብለሽ እናትነትሽ ለልጅሽ እንጂ ለእንደኔ አይነት እናት አንቺ እናት አይደለሽም እኮ። ያም አለፍ ሲል ደግሞ ልጅ ይሰደባል፣ እንዳልኩ ሲተሰድበን ነው የምናድገው። ምግቤን አምጣ፣ ምግቤን አትብላ፣ አባትየው አስቤዛ አምጣ እያለሽ በአደባባይ ላይ ላይ ቁጭ ብለሽ እምታወሪ እርካሽ እናት እኮ ነሽ፣ አያት ነሽ። ዛሬም እኮ አላረብሽ ያንቺ ልጁን አስቤዛ ብለሽ መጠየቅ ያላሳፈረሽ አቻች እናንተ አንቺም ልጅሽም አትችሉም። ልጅ ማሳደግ ማለት ነው ለልጃችሁ የሚከፈለውን መስዋዕት ከፍላችሁ አትኖሩም። ልጁ ሰፖርት ካላደረጋችሁ ነገም ከነገ ወዲያም ልጁን ትከሱታላችሁ። ለልጅ ልጅሽ መስዋዕት የምትከፊ ሴት አደለሽም። አንተ ባታደርግልኝ የልጅ ልጆችን አሳድጋለሁ ጀግናናት ነኝ። የምትሳቶኝ ሚዲያ ላይ ወጥተሽ እምትዘርፊ ሰው ነሽ። አምጣ ብር የምት ነሽ ልጆቹን ለማሳደግ ልጆቹ ለሚበሉት ምግብ አምጣ ብለሽ ህዝብ ፊት የምትናገሪ ነሽ። ከትላንትናው ስህተትሽ ስህተትሽ ባለጌነትሽ ባለጌነትሽ ያታረምሽ ቆሻሻ እናት ነሽ። ዩ ሲ ልዩነታችን። እኔስ ዩቲዩብ ሰርቼ ልጅ የምትፈልገውን ነገር አድርጌላት እማሳድጋት ጀግና እናት ነኝ። ሰባራ አምስት ሳንቲም ከአባቷ አልጠይቅ ጀግና እናት ነኝ። ዩሲ ልዩነታችን፣ ልዩነታችን ዩ ሲ፣ እኔና አንቺ ልዩነት ምን ያህል ልዩነት እንዳለብን አንቺ ስለ እኔ የምታወሪኝ አንቺ ስለ እኔ ልጅ አያያዝ ነው ቁጭ ብለሽ የምታወሪ። እኔ ሊያነኝ እኮ እንከፎ ወይንስ? ስታይኝ ስታይኝ እንደ ሰርጀሪ በጎች ገርዳሚ ይመስልሻሉ።